ሰላም ሰላም የቻናል የቤተሰቦች እንዴት ናቸው ሰላማቸው? በዝት ይበርልኝ እያላችሁበት ቦታ፣ ዛሬ ደግሞ በሌላ ቪዲዮ ተመልሻለሁኝ። አማርኛ ፊደል እንደተለመደው ለጀማሪዎች የሚሆን አነባብና አጸጻፍ እንዴት ማንበብ እንዳለባቸው አማርኛ ከመጀመሪያው ጀምራችሁ የፊደሮችን ስብስብ በአንድ ላይ እያረጉ ቃል የሚባለውን ነገር ለማንበብ ጀማሪዎች የሚሆን ነው። ምሰራላችሁ ተከታታይ ቀን ለቃለው። ከመጀመሪያው ፊደል ጀምሮ በሁሉም በምንማራቸው ፊደሎች እለቃለሁ ማለት ነው። እናንተ በተከታታይ ቪዲዮውን በመደጋገም በማየት ማንበብ ትችላላችሁ ማለት ነው። ዛሬ ደግሞ በእነዚህ ፊደሎች ልመሰርትላችሁ መጥቻለሁ ማለት ነው። አማርኛ ፊደል አነባቢላን፣ የመጀመሪያው አማርኛ ፊደል አነባቢላን፣ ከዚያ ከዚህ ላይ በጻፉላችሁ ፊደሎችን እያገጣጠምን እናነባለን። እናንተ ከኔ ጋር አብራችሁ ታነባላችሁ ማለት ነው። ቪዲዮ ደግሞ ጥር ያለ ቪዲዮ ነው፣ ብዙ አያሰለችም። እየደጋገማችሁ እየደጋገማችሁ በማየት ፊደሉን በመቁጠር የመጀመሪያ ድምፅ ሁለተኛ፣ ሶስተኛ የሚለውን እስከ መጨረሻው ድረስ በማወቅ በመለየት ያንም ከላይ እየሰራሁላችሁ ቪዲዮ አለ፣ ያን ማየት ትችላላችሁ። ፊደል አቆጣጠር ማለት ነው። ይህን በመቆጠር ይህን ደግሞ ማንበብ ትችላላችሁ ማለት ነው። ዛሬ ይህንን በጋራ አብረን እናነባለን ማለት ነው። በውስጥ መስመር መማር የምትፈልጉ በኦንላይን እናስተምራለን። በኤሞቤ ቴሌግራም፣ በዋትስአፕ ከዚህ ላይ ባስቀምጥሁላችሁ ስልክ ሀይበሉን እኛ እንመልሳለን ማለት ነው። በውስጥ መስመር ማጥናት የምትፈልጉ ተሎ ለማወቅና ተሎ ማንበብ የምትፈልጉ ሰዎች በዛ መማር ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላችሁ። እሺ ከዚህ ጋ ምን ይላል? አ መ ት ዓመት ዓመት። እሺ፣ ቀጥሎ ዘ መ ን ዘመን ዘመን። እሺ፣ ከዛ ት ና ን ት ትናንት ትናንት። እሺ፣ ከዛ ወረቀት፣ ወረቀት፣ ወረቀት፣ ወረቀት ይላል ማለት ነው። እናንተ መጀመሪያ አንዳንዱን ልክ እኔ እንደማነብ መቆጠር፣ ከዚያ በአንድ ላይ ማጥናት ሲሆን ቶሎ ተለምዳላችሁ። እሺ፣ ከዛ ጨለማ ጨለማ ጨለማ እሺ። ጨረቃ ቃ ጨረቃ ጨረቃ። እሺ። ጀ በ ና ጀበና ጀበና። ገ ጠ ር ገጠር ገጠር ገጠር። አጫጭር ስለሆነ፣ አጫጭር ስለሆነ ስለማይከብድ በቃ አብራችሁ ከኔ ጋር ትቆጥራላችሁ፣ ትለምዳላችሁ። አፋችሁ ላይ አብራችሁ ከኔ ጋር ትላላችሁ እንድትለምዱት፣ በውስጣችሁ እያወቃችሁት፣ አፋችሁ መጥራት ካካተው ከኔ ጋር አብሬ ጠራ፣ አብራችሁ ትላላችሁ ማለት ነው። የተጀማሪዎች እሺ። ፀ ሀ ፀሐይ ፀሐይ ዘገባ ዘገባ ዘገባ በ

ድ ያሬድ ያሬድ ልጆች ች ልጆች ልጆች ልማት ልማት ልማት ዛሬ ያው አጭር ቪዲዮ ነው የሰራሁላችሁ። ይህን ይመስላል። አብራችሁ ቪዲዮውን ከኔ ጋር አብራችሁ እየቆጠራችሁ በተከታታይ ማንበብ ትችላላችሁ ማለት ነው። ቪዲዮውን ስታዩ ደግሞ ሰብስክራይብ ላይክሸር ማድረግ አይረሳ፣ ለእኔም ስለሚጠቅመኝ ማለት ነው። እናንተም በዚያው ምንም ስለማያደክምም ሰብስክራይብ ላይክሸር ሸር ማድረጋችሁን አትርሱ ማለት ነው። መማር የምትፈልጉ ከዚህ ጋር ባስቀመጡላችሁ ስልክ ደውሉልን እኛ እንመልሳለን ማለት ነው። በስመስመር መማር የምትፈልጉ የዛሬ ቪዲዮ ይህን ይመስላል። እጥር ያለ ቪዲዮ ነው፣ አያሰለችም። እናንተ በመደጋገም የፊደሎቹ ስብስብ ናቸው፣ ከብዙ ፊደሎች የተወጣጡ እነሱን በማንበብ ሌላ ረጅም አረፍተ ነገር ማንበብ ይቻላል። እንደዚህ ያሮፍ በቀን በቀን እለቃለሁ። ተከታታይ ቪዲዮውን የሚለቀውን ቪዲዮ ከመጀመሪያው ጀምራችሁ እያያቸው ተከታተሉ ማለት ነው። መልካም ጊዜ። በሌላ ቪዲዮ እስከሚመለስ መልካም ጊዜ ይሆንላቸው። ሰላም ሆኖልኝ።